ከዚህ ጭንቅላትን እኔ ልጅ አልወልድም ስትለው የነበረ በጣም በሷ ገባች። የማንም ቆማጣ፣ የማንም ገጣጣ ስትል የነበሩ በጣም ስለምታዝና ባታዝንለት ደግሞ ምን ነው የምታደርገው? ሳታዝን ስካሪ ምንድ ነው የምታረጊው? የእኛ ጥያቄ ውሸት ምን ያህል ውሸት እንደሆነ ውሸት ነው። ስለዚህ እናት መሆኖትን ብንቀበለው ግን እርሶ ህጉም መሰረዝ መደለስም አይችልም። ምነው በጣም አሳሰበሽ? ኔ እናት መሆን ምለው ነገር ሁላ ጠባላለችም አለች አትልም። ከዛሬ ስንት ዓመት በፊት እኔ የምለውን ሰምተሽ ቢሆን ኖሮ ልጅሽ እንደዚህ ዲፕረስ ውስጥ አትወድቅም ነበር። ቢለያዩም በእንደዚህ አይነት መንገድ አልነበርም። ገብቶሻል? ልጅሽ ቁጭ ብላ ከአንቺ እኩል ተሳዳቢ ስትሆን ሰው ሁላ እየሸሻት እንደሆነ አልገባሽም? ስትሳደብ ታይ ትያት ነበር። ታይ የምትያጩው አንድ ትሆን አይደለም? ሰው እንዳይሸሻት እስቲ አንድ ዩቱበር ደውሎ ያናግራት። ባለ ትዳሮች ድሮ እንደዛ አብረው ፉንፉን ነው የሚሉት። ኢትዮጵያ ስትሄድ እስቲ አንድ ሰው ያናግራት፣ እስቲ አንድ ሰው ይሄ አይነት ዲፕሬስ ውስጥ እንደሚከታት አታውቂም አል አንቺ መናትሽ ብጤ ነው እየተባለ ማንም ሰው ሳቋ ምን ያህል እንደ ጨለማ ታይ ያ ገጣጣ ጥርሷ ራሱ ፈገግቷ የፌክ መሆኑ እኮ ነው። እንዳውም ሞር የደበረባት ያ ገብቶሻል? ያ ይሄ ሁላ ያንቺ እንትን ቾቹን ስሰድቢው እንደነበረ ፋኒንና የፋኒን ወንድም እንደዛ ስትናገር ተይ ብትያት ኖሮ እነሱ እንዳይከፉባት አይደለም። ሰው አንቺን ሲስልሽ በነበረው እሷን ከሳላት ምን ያህል ትራማዎች ሊከታት እንደሚችል ታስቢ ነበር። ገብቶሻል ያ አንቺ የእናቷ ልጅ ከእሷ ይባሽ ብሎ ሲጠራጣ የነበረውን ለእሷ ማረጋገጥ ማለት ምን አይነት ትራማ እንደሆነ አልገባሽ ማለት። ሳምሪ እንዳልሽው የተበቀልሻት አንቺ ነሽ፣ አንቺ ነሽ የተበቀልሻት፣ እንኳን አንቺና ቆማጣ የሚነፋው ማንም ሰው ብለሽ መቼም እንደማትረሺት። ከዛሬ ስንት ቀን በፊት ነው፣ ወር በፊት አሰምቼ ነበር። እያንዳንዱ ቪዲዮዎችሽን ለእሷ ስዝቼ የነበረው ገብቶሻ ማንም ላይ እንዳታሰብብ። እስቲ እኔ ያደረኩትን ብትይ፣ ሁሉንም ቪዲዮ እንደማመጣለች ታውቂያለሽ። ሁሉንም ነገር ሰዎች ያውቁታል። ከአንቺ ጋር ስትወጣ በአንድ ልብስ ነው የወጣችሁ። ከፋኒ ጋር ስትወጣ ምን ስትይ ነበር? ልጄን አንድ ልጅ ወስደህብኝ፣ ሶስት አርግቼ የተቀበልኩ እዚህ ቤት ውስጥ ልትምነሸንሽ። ይህን አምፖል የሰራችሁ ልጄ ናት። ይህን ኩሽና የሰካችሁ እሷ ናት። ልጄን ምግብ አትበይም ብሎ ስትነግረኝ አለቀስኩ ስትይ አልነበረም? ሶፋው ላይ እግርሽ ወደ ላይ ሰቅለሽ ይኸው ተቆጣጠርን ብለሽ እንደ ግንቦት ሰባት ሀያ ስታውጅ አልነበረም? አሁን ደግሞ እንካ ልጅህን ሶስቱ አድርገ የተቀበልኩ አላልሽም እንዴ አንተ ስከለክለኝ ሶስት ልጆች ተረከብኩ አላልሹ ምን ነው አሁን፣ እንትን አሉብሽ፣ እንጅሩ ያ እንጅሩ፣ በዛ ላይ ብድር፣ በዛ ላይ ገና ሶስተኛ ሲሚስቴር ተማሪ። በልጆች ምክንያት ነው ይህን ትልቅ ቤት እንድትይዝ የተፈቀደለት? መንግስት የቤት ኪራይ አይከፍልላትም። ከዛው ከትምህርት ቤቷ ላይ ትከፍላታለች። ሌላ መታ አሯን ትበጠብጣለች። እሷ ሴት የሚያናድደው ነገር መኮመክ አታውቅ፣ ፈኒ መናገር አታውቅ፣ ዝም ብሎ ዘፈን። እኛ ዳንስ መማር ከፈለግን ዩቱብ ላይ እንገባም እንዴ? ይህን አጉል ዝም ብለው መልፋት መንፋት ቱሪ ናፋ ወናፍ ናቸው። ወናፍ ወናፍ ማለት ታውቂያለሽ? ወናፍ ታውቂያለሽ? ወናፍ ማለት ቢላ ሳይዎች እሳታቸውን ለማቀጣጠል እንደዚህ የሚነፉት የለም? እንደዚህ ውፍ ውፍ የሚያረጉት ዩር ፋሚሊ ይዙ ወናፍ ወናፎች ናቸው። ሳምሪ ቢገባት ሞዴሊስት ሆኛለች፣ ሞዴሊስት ሆኛለች፣ ጋዴሚት ሆኛለች እያለች እንደዛ ስታንከራ ትቻስ፣ ብድር ተበድራ እናንተ ኦሮሞ ኦሮሞ ለመጫወት ኢሬቻ ኢሬቻ፣ እስኪ ኢሬቻ ፈረሱን ተከራይታ ማሜ ፎቶ አነሳትና ተመልሳ መጣች። እኔ ልክ እንደሄደች ምን ቱምቱ እንደመታውበት አላወቅሽም አንቺ። ስለ ብሬት ቴንክዩ። ቱምቱ እንዴት እንደመታውባት አታውቂም አይደል? ጸጥ ነበር ያልኩት እስከምትመጣ። እስቲ ያልኩትን ይሰሙኛል አይሰሙኝም ለማለት ዝም ነው ያልኩት። ቆየው ነገር እየጠበቀን ነው ስናችሁ ነበር። ትዝ ይላችኋል? ሄለን እንትን አጋደዊ ኖ፣ ቆየው ነገር እየጠበቀን ነው። የምጠብቀው ይሄን ነበር። አንድ ሰው እዛ የነራችሁ ግሩፕ ውስጥ አገኝታ ቢሆን ኖሮ እኔ ነበርኩ ይቺ ነበር እኔ እየጠበቅኩ የነበር አንቺ በራቹ ኃይል የሚንቀሳቀስ ነበር የመሰለሽ አይደል? ኖ ኖ ራቹ ለራሱ በትእዛዝ ነው የሚኖር። እዛ ግሩፕ ውስጥ ኃይለኛ ግሩፕ ምናምን አለ ስርዓት ያለው ይፈልጋል። ሁይዝ ፌክ ሁይዝ ፌክ በጣም ያውቃሉ ግሩፖቹ። ቆይሳስ ተምትመለስ ይሆ ነገር እየጠበቀ እናውላችኋለሁን ሁልቀን አይደል ይህ ነበር ምን ጠብቀው ገባች። እን ቢታኒያ እንደበደባታለው ብላ ሄደች። ተደባድባ መጣች ነቲንግ ጽብ ደንፍታ፣ ብቻዋን ደንፍታ ደንፍታ። ጀበና ቡና ቢገነፍል፣ ጀበና ቢገነፍል ራሱን ለማቆሸሽ ነው። እራሷን ነው እዳው እስከታይ መጣችው። የልጅቷ ህልም ላይ ቅዠት ነው የሆንሽባት። ቅዠት የለም። አንዳንድ ሰው ሱሰኛ የጫት ሱሰኛ የሆነ ምን ነው የሚባለው፣ ቅዠት ያስቸግረው ሄለ ገደል ላይ ሲወረወር፣ በቢላ ሲወጋ ምናምን ነገር ያይሲክ እግዚአብሔር ይማረ ዘር እና እንደዛ ቅዠት የሚያስቸግረው የለም ምን ነው ዱካክ ዱካኮች ናችሁ ልጅቷ ላይ ዱካክ ነው የሆንሽባት ዱካክ ለዛ ደግሞ ወዲያው ተካፍላላችሁ ምክንያቱም ስንናገር ነበር ጀልዳ አልቻ ቴንኪው ያ በነገራችን ላይ ዛሬ አንበሳ አምሮኛል አዋታችሁ ላኩ አዋጡና ላኩ ለእንትና ሼር አደርጋችሁለት ገስ ቲክቶክ ላይ መልሶልኛል። ቆይ ቲክቶክ ላይ ልግባ። በአዲስ ቲክቶክ የልቀይሯ፣ ለምን በዚህኛው በአድሚኑ ነው ያለሁት። ቆይ ፋኒ መልሶልኛል እንዴ። በዚህ ቀጥታ አልገባም እንዴ እኔ ራሱ። ለምን ሰው አስር የምቀይሩ? ቆይ እዚህ በዚህኛው ቴሌፎን እኮ ዝም ብዬ ይገባል። እስቲ በዚህ ቴሌፎን ፋኒ፣ ፋኒ መልሰ ቢሆን ደስ ይለኛል። መመለስ ለምንድን ነው የፋኒ ያየን ከሆነ ና አባቦ ምንድን ነው? እኔ ብቻን እኔ እኔ ግን ለምንድ ነው ለሰዎች በነፃ ነው ኮ እንደዚህ ልቤ የሚደርቀው በነፃ እግዚአብሔርን በነፃ ነው ለሰው ልጅ የሚደርቀው በነፃ ለሀሳባቸው እንኳን እንትን አይሉኝ። ምንድ ይው ፋኒ ፎርቲ ሚኒት ኤጎ የላኩለት ይላልኩ ግን ምንም ምላሽ የለው የለም። ይው እንግዲህ ሚስኮል፣ አታድርግ። አይደወልም። በቲክቶክ አድርገኝ። አይደወልም አይደል? አይደወልም። ያ አይደወልም አይደል? አይደወልም። ምን ነው የምናረገው ታዲያ? የእውነት እስቲ አይደወልም። ምን አይደወላል እንዴ? በቲክቶክ አይደወልም አይደል?